በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ይሆናል። በተለይ ደግሞ ትልልቆቹን የአውሮፓ ክለቦች የተመለከቱ አሁን ላይ ሰፊ የዝውውር ጉዳዮች እየወጡ ይገኛሉ። እነሱን መረጃዎች በዚህ ፕሮግራማችን ላይ ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ስለምታደምጡኝ ቆይታችሁንም ከኛ ጋር ስለምታደርጉ እጅግ እጅግ ከልብ አድርገን ነው የምናመሰግነው ፎዋር ባሩ ደግሞ ፕሮግራሙን እየመራው ከእናንተ ጋር ቆይታ አደርጋለሁ። በተለይ ዛሬ ደግሞ ከማንቸስተር ዩናይትድ ጋር በተያዘ የማቲያስ ኩኛ ፊርማ ለማንቸስተር ዩናይትድ ምን ያክል ጥቅሞች ይኖሩታል የሚሉትን ዘገባዎች ወደ እናንተ በስፋት ለማድረስ ሙከራዎችን እናደርጋለን። አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ሀሳብ አስቴቶቻችሁ ልትጽፉልን ትችላላችሁ። ቪዲዮችንንም ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ ቆዩ። ከመሸጋገሪያ በኋላ ተመልሰን መጣለን። አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። በቅድሚያ ከክሪስቲያኖ ሮናልዶ ጋር የተያዙ አንዳንድ መረጃዎችን እናንሳ። ሰሞኑን እንግዲህ አንዳንድ መረጃዎች እየወጡ ይገኛሉ። በተለይ ትናንትና አልናሰር ካደረገው ጨዋታ በኋላ ሮናልዶ በአልናሰር ቤት ላይ ቆይ የሚችልበት እድል ሰፊ እንደሆነ ነው በርከት ያሉ ዘገባዎች እያነሱ የሚገኙት። ተጫዋቹና አልናሰር ሊለያዩ የሚችሉበት እድል አሁን ላይ ሰፍቷል። ተጫዋቹ ኮንትራቱ በዚህ የውድድር ዓመት መጨረሻ ላይ ከአንድ ወር በኋላ እንደሚጠናቀቅ ይታወቃልና ና ኮንትራቱን እስካሁን ድረስ በአልናሰር ቤት አላራ ዘመን ባለፉት ሶስት ዓመታትም ለአልናሰር የሊጉን ዋንጫ ማምጣት ያልቻለበትን አጋጣሚ ተመልክተናል። በእርግጥ በራሱ በጣም ጥሩ ፐርፎርማንሶችን ቢያሳየም፣ ባለፉት ሁለት ዓመታት የውድድሩ ከፍተኛ ግብ አስቆጣሪ ሆኖ ቢያጠናቅቅም፣ ነገር ግን ለቡድኑ ግን ዋንጫን ማምጣት አልቻለም እና አሁን ላይ ደስተኛ እንዳልሆነ እየተገለጸ ይገኛል። ስለዚህ ሳዑዲ ለቆ ይወጣል ወይስ ደግሞ ወደ ሌሎች ክለቦች ያመራል? እዚሁ ሳዑዲ ውስጥ በርካቶች የሚጠይቁት ጥያቄ ነው። አልሂላል ይህንን ተጫዋች የማስፈረም ትልቅ ፍላጎት አለው። ሰሞኑን እንደውም አንዳንድ ዘገባዎችም ሲወጡ ነበር በተለይ አዲስ በሚጀመረው ፎርማት የዓለም ክለቦች ዋንጫ ላይ የፊፋ ፕሬዝደንት ጃን ኢንፋንቲኖን ጨምሮ የአሜሪካው ፕሬዚደንት ዶናልድ ትራምፕም ክሪስቲያኖ ሮናልዶ በዚህ ውድድር ላይ እንዲሳተፍ ፍላጎት እንዳላቸው ይነገራል። በአሜሪካ ነው ይህ ውድድር የሚደረገውና ና በዚህ አዲስ ፎርማት ባለው ውድድር ላይ እንግዲህ ሮናልዶን ማካፈል እንደሚፈልጉ ና ለውድድሩም ድምቀት ክሪስቲያኖ ሮናልዶ ቡድን እንግዲህ አንድ ቡድን ተቀላቅሎ እዚህ ውድድር ላይ እንዲሳተፍ ፍላጎት እንዳላቸው ይነገራል። እንዲሁም እርግጠኛ ሆነውም ተናግረዋል። ጃን ኢንፋንቲኖ ይህንን ሐሳብ ሲሰጡም የሆነ ነገር እንዳለ በርካቶች እየገመቱ ይገኛሉ። ተጫዋቹ እንግዲህ አሁን ላይ ከአልናሰር ጋር ይህንን ውድድር መካፈል አይችልም፣ ምክንያቱም አልናሰር በዚህ ውድድር ላይ የለም። የሳውዲው ክለብ አል ሂላል ግን በዚህ ውድድር ላይ ይካፈላል። ከዛ በተጨማሪ ደግሞ ጂያኒ ኢንፋንቲኖ ሀሳባቸውን የሰጡት ከሊዮኔል ሜሲ ጋር ጭምር በአንድ ቡድን ውስጥ እነዚህን ሁለት ተጫዋቾች ብንመለከታቸው ምን አይነት ስሜት ይሰማቸዋል የሚል አይነት ሀሳብን ጭምር ሲሰጡ እንደነበር ተመልክተናል። እና ሮናልዶ በቀጣይ ወደ የትኛው ክለብ ሊያመራ ነው የሚሉ ጥያቄዎች እንዲነሱ አድርጓል። ሪያል ማድሪድም ለዚህ ውድድር ይህንን ተጫዋች ሊፈልገው ይችላል የሚሉ መረጃዎች ከዚህ በፊት ሰምተናል፣ የተረጋገጠ ባይሆንም እንዲሁ ሌላኛው የእንግሊዝ ክለብ ቼልሲም በዚህ ውድድር ላይ ተሳታፊ ነው እና እንግዲህ እነሱም ጥያቄዎችን ሊያነሱ ይችላሉ የሚል አይነት ሀሳቦችን ሲነሳ እንደነበረ እናስታውሳለን። ፊፋ ለዚህ ውድድር ብለው እንግዲህ ተጫዋቾችን እንዲያስፈርሙ የዝውውር መስኮት እንደሚከፍትላቸው ጭምር እየተገለጸ ይገኛልና የክሪስቲያኖ ሮናልዶ ቀጣይ ማረፊያ የትዮናል የሚለው ጉዳይ እስካሁን ልባት አላገኘም። ነገር ግን ከአልናስር ጋር ሊለያይ የሚችልበት እድል ሰፊ እንደሆነ ነው ዘገባዎች እያነሱ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ እናንሰም አርሰናሎች እንግዲህ የተለያዩ ተጫዋቾችን ለማስፈረም ሙከራዎችን እያደረጉ ይገኛሉ። ከእነዚህ መካከል አንደኛው ራፋኤል ሊያው ሰሞኑን ከአርሰናል ጋር ስሙን በደንብ እየሰማን የምንገኘው ተጫዋች እንደሆነ እየተገለጸ ይገኛል። ፖርቱጋላዊው የኤሲ ሚላን ተጫዋች ራፋኤል ሊያውን እንግዲህ በስልክ አነጋግረውታል የሚል መረጃ እየወጣ ይገኛል፣ በአርሰናል በኩል። ነገር ግን አንድ የተረጋገጠ ነገር መናገር የሚቻለው የተጫዋች የአርሰናል ዋነኛ እጩ ሳይሆን ተጠባባቂ ኢላማ እንደሆነ ነው ዘገባዎች የሚያሳዩት። በዛ ቦታ ላይ ሮድሪጎን፣ ኒኮ ዊሊያምስን ለማስፈረም በትልቁ ፍላጎቶች እንዳሏቸው ይነገራል አርሰናሎች። ነገር ግን የነዚህ ተጫዋቾች ጉዳይ አሁን ላይ ምንም የተረጋገጠ ነገር የለውም። የኒኮ ዊሊያምስ ጉዳይ በሌሎችም የአውሮፓ ክለቦች በእንግሊዙ ቼልሲ ጭምር ይፈለጋል። ከዛ በተጨማሪ ደሞዙና የወኪሉ ክፍያ ደግሞ እጅግ በጣም ውድ እንደሆነ እየተገለጸ ይገኛል። ና ምናልባት አርሰናሎች በዚህ ጉዳይ የራሳቸውን ካሸሹ ሌሎች ተጫዋቾችን መመልከታቸው አይቀሬ ነው። ሮድሪጎ ሌላኛው አማራጭ ነው። ሮድሪጎ ደግሞ ከሪያል ማድሪድ ጋር ይለያይ አይለያይ እስካሁን የተረጋገጠ ጉዳይ የለም። በኋላ ላይ እናንሰዋለን። ምንም አይነት ይፋዊ ጥያቄ እንዳልቀረበለትም ለሪያል ማድሪድ እየተነገረ ይገኛል። ና ይህንንም ተጫዋች ምናልባት የማያስፈርሙ ከሆነ ቀጣዩ አማራጫቸው የኤሲ ሚላኑ ራፋኤል ሊያውን ሊሆን እንደሚችል በርካቶች ግምቶቻቸውን እየሰጡ ይገኛሉ። ስለዚህ አርሰናል ይህንን ተጫዋች በስልክ አነጋግሮታል ነገር ግን ተጠባባቂ ኢላማ ወይም ደግሞ ፕላን ቢ ፕላን ሲ የምንለው አይነት ቦታ ላይ እንደተቀመጠ ጭምር ነው እየተገለጸ የሚገኘው ቀደም ብለን አንስተነዋል ከሮድሪጎ ጋር የተያዘውን መረጃ ከሪያል ማድሪድ እስካሁን ጥያቄ እንዳልቀረበላቸው ጭምር ነው እየተገለጸ የሚገኘው ሮድሪጎ ውሉን እንዲያራዘም ከሪያል ማድሪድ እስካሁን ምንም አይነት ይፋዊ ጥያቄ አልቀረበለትም ይሄ ደግሞ ለፈላጊዎቹ ክለቦች በጣም ጥሩ ዜና እንደሆነ እየተነገረ ይገኛል አርሰናልን ጨምሮ ሌሎችም የሚፈልጉት ክለቦች ይህ መረጃ ሊያስደስታቸው ይችላል ተብሎ ይታመናል። ተጫዋቹን እንግዲህ ሪያል ማድሪድ ለማቆየት ፍላጎት ያለው እንደማይመስል ነው ዘገባዎች የሚያሳዩት። በእርግጥ እንግዲህ ሻቪ አሎንሶ ትላንትና በይፋ የሪያል ማድሪድ አሰልጣኝ መሆኑ ተረጋግጧል። ተተዋውቋልም ከደጋፊዎች ጋር። ስለዚህ በቀጣይ ከዚህ ተጫዋች ጋር ደግሞ ቁጭ ብለው ውይይቶችን ያደርጋል ተብሎ ይጠበቃል። ነገር ግን እስካሁን አርሰናል በዚህ ተጫዋች ላይ ምንም አይነት እልባት እንዳልሰጠ የሚያሳዩ መረጃዎች ናቸው በስፋት እየወጡ የሚገኙት አርሰናሎች ሮድሪጎ ላይ ያላቸው ፍላጎት እውነተኛ ነው። ይሄ ደግሞ በተደጋጋሚ እየተገለጸ ይገኛል። አርሰናል በትክክልም የዚህ ተጫዋች ፈላጊ እንደሆነ ይነገራል። ምንም አይነት ጥያቄ ግን እስካሁን ድረስ እንዳላቀረቡለት ነው እየተገለጸ የሚገኘው። በሁለቱ ክለቦች መካከል ምንም አይነት እንቅስቃሴ እስካሁን ድረስ እንዳልተደረገ የአርሰናል መረጃዎችን በማውጣት የሚታወቁ ዘጋቢያን ሀሳቦቻቸውን እየሰጡ ይገኛሉ። ሌላኛው ከአርሰናል ጋር የሚነሳው ጉዳይ በአጥቂ መስመር ላይ ለማስፈረም የሚሞክሯቸው ተጫዋቾች ናቸው። ምንም እንኳን ቪክተር ዮከርሽ ከስፖርቲንግ ሊዝበን ለመልቀቅ ስምምነት ቢኖረውም የክለቡ ፕሬዝደንት ግን ተጫዋቹ በክለቡ ኮንትራት እንዲያራዝም ይፈልጋሉ ነው የተባለው። በተጨማሪም ተጫዋቹን የሚስማማ ከሆነ በክለቡ ታሪክ ከፍተኛ ተከፋይ ለማድረግም ዝግጁ እንደሆኑ ጭምር ነው እየተገለጸ የሚገኘው። ሰሞኑን በተለይ እንግዲህ ስፖርቲንግ ሊዝበን ሻምፒዮን መሆናቸውን ተከትሎ የእራት ፕሮግራም ተዘጋጅቶላቸው ነበር፣ ለተጫዋቹ ና ለቤተሰቦቻቸው። በዛ ፕሮግራም ላይ እንግዲህ አንድ የቪክተር ዮከርሽ አጎት የሆነ ሰው ወይም የአባት ወንድም የሆነ ሰው አንድ ሀሳብን ሲሰጥ ሰምተናል። ቪክተር ዮከርሽ በእርግጠኝነት በፖርቱጋል በቀጣይ የውድድር ዓመት የሚቆያል፣ በስፖርት እንግሊዝ በሊቆይ ይችላል የሚል አይነት ሀሳብን ሲሰጥ ሰምተናል። የተረጋገጠ ጉዳይ አይደለም፣ በተጫዋቹ በኩል ያለው ፍላጎት መሆኑን አልገለጸም። ነገር ግን ይህንን ሀሳብ ሲሰጥ እንደነበር ሰምተናል። በስፖርቲንግ ደስተኛ የሆነ ይመስለኛል የሚል አይነት ሀሳብን አጎቱ ሰጥቷል። ተጫዋቹ በማንቸስተር ዩናይትድ ይፈለግ ነበር፣ ነገር ግን ማንቸስተር ዩናይትድ አሁን ላይ ከዚህ ዝውውር ራሳቸውን ማግለላቸው እየተገለጸ ነው። አርሰናል የዚህ ተጫዋች ፈላጊ ነው። እንዲሁ ከጀርመን ባየር ሚኒክም የዚህ ተጫዋች ፈላጊ እንደሆነ ይገለጻል። ነገር ግን ባየር ሚኒኮች ጠንከር ያለ ፍላጎት አላቸው ተብሎ አይታሰብም። ቀጣይ የዚህ ተጫዋች መዳረሻ የት እንደሚሆን እስካሁን ምንም እልባት ያገኘ ጉዳይ የለም። እንደውም አርሰናሎች በአንዳንድ ዘገባዎች ላይ ወደ አረቢላብዜሹ ቤንጃሚን ሼስኮም ፊታቸውን አዙረዋል የሚሉ ጭምር መረጃዎች እየወጡ ይገኛሉ በተለይ የቀድሞው የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር የነበሩትና የአሁኑ የአርሰናል ስፖርቲንግ ዳይሬክተር የሆኑት አንድሪያ ቤርታ ይህንን ተጫዋች የማስፈረም ትልቅ ፍላጎት እንደነበራቸው ሲገለጽ ነበር። አሁን ላይ ግን ቀዝቀዝ ያለ መረጃዎች እየወጡ እንዳሉ ነው የሚገለጸው። ቪክቶር ጊዮከርስ ወዴት ያመራል? እስካሁን ምንም አይነት እልባት ያልተገኘለት ጥያቄ ነው። ማንቸስተር ዩናይትድን ደግሞ እንመልከት። ከማንቸስተር ዩናይትድ ጋር በተያያዘ ሰፋ ያሉ መረጃዎችን ነው ዛሬ የምናጋራችሁ። በተለይ የማቲያስ ኩንሃን ዝውውር በተመለከተ ለማንቸስተር ዩናይትድ ምን አይነት ጥቅሞችን ይሰጣል የሚሉትን ጉዳዮች በስፋት በኋላ ላይ እናነሳለን። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በተለያዩ ጉዳዮች ላይ ጋዜጣዊ መግለጫን ሰጥተዋል። የዩናይትድ አሰልጣኝ ሩበን አሞሪም በዚህ ከባድ የውድድር ዘመን ያለ ዋንጫ ቢቀርም በተለያዩ ገጽታዎች ግን መሻሻል እንደሚታይበት ነው ቡድኑ የተናገረው። በጋዜጣዊ መግለጫው ላይ ሩበን አሞሪም ሲናገር በሊግ ውስጥ ዋንጫ ሳናነሳ በመቅረታችን በጣም ከባድ የውድድር ዘመን እንደሆነ እናምናለን፣ ይህንን ትልቅ ክለብ ነው እናም ደግሞ ህያውና ነገሮችን የሚቀይር ክለብ እንደሆነ እናውቃለን ብሏል። ሩበን አሞሪም አክሎም ሲናገር ለእያንዳንዱ ይህንን መረዳትና መገንዘብ ከባድ ሊሆን ይችላል፣ ነገር ግን እኔ እንደ ቡድን እየተሻሻልን እንደሆነ ግን በደንብ አምናለው። የግቦች እጥረት በአንዳንድ ጨዋታዎች ላይ ጫና ፈጥሮብን ነበርም ሲል ነው ሩበን አሞሪም እንዲሁ የተናገረው። ነገር ግን አዎንታዊ ነገርን መምረጥ ካለብኝ በስቴዲየም ውስጥ ደጋፊዎቻችን ሲያሳዩን የነበረው ያ ስሜት ነው። እናም ደግሞ ያ የአዲስ ነገር መጀመሪያ እንደሆነም ይሰማኛል ሲልም ጭምር ነው አሰልጣኝ ሩበን አሞሪ ሀሳቡን እየሰጠም የሚገኘው ሩበን አሞሪ የሚቀጥልና ማንቸስተር ዩናይትድ ለበጋው የተጫዋች የዝውውር መስኮት ሁለት እቅዶችን አዘጋጅተዋል ሲልም የተናገረው። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ስለ ክለቡ የበጋ የተጫዋቾች የዝውውር መስኮት ወይም እቅድም አንዳንድ ሀሳቦቹን ሰጥቷል። የክለቡ ዋና ስራ አስፈጻሚ የሆኑት ኦማር ቤራድን በመጥቀስም ነው እንዲሁ ሀሳቡን የተናገረው። ኦማር ቤራድ እዚህ አለ፣ እሱ ደግሞ ከእኔ በተሻለ ሊያብራራው ይችላል። እኛ ሁልጊዜም ሁለት እቅዶችን እናዘጋጃለን። አንደኛው በቻምፒየንስ ሊግ ተሳትፎ ላይ፣ ሌላኛው ደግሞ ያለ ቻምፒየንስ ሊግ ተሳትፎ ሲልም ጭምር ነው አሰልጣኝ ሩበን አሞሪም የተናገረው። ካሴሜሮ በቡድን ውስጥ በመገኘቱ በጣም ደስተኛ ነኝ ብለዋል አሰልጣኝ ካርሎ አንቸሎቲ ናቸው ይህንን ሀሳብ የሰጡት። እንግዲህ ካርሎ አንቸሎቲ የብራዚል ብሔራዊ ቡድን አሰልጣኝ መሆናቸው ከተረጋገጠ በኋላም ትናንትና የመጀመሪያ እንግዲህ የተጫዋቾች ስብስብ ጥሪያቸውን አቅርበዋል። ካቀረቧቸው ተጫዋቾች ወይም ደግሞ ከጥሪ ካደረጉላቸው ተጫዋቾች መካከል አንደኛው የማንቸስተር ዩናይትዱ ካርሎስ ካሴሜሮ ነው ከ2023 በኋላ ለመጀመሪያ ጊዜ ነው ይህ ተጫዋች ለብሔራዊ ቡድኑ ጥሪ የቀረበለትና፣ ካሴሜሮ ምርጥ ተጫዋች ነው። እርሱ በእኔ ውስጥም ቡድን በመገኘቱ በጣም እድለኛ ነኝ ሲሉ ጭምር ይናገራሉ። ብሔራዊ ቡድኑም እንደ እርሱ አይነት ሞገስ፣ መልካም ስብእና ተሰጡ ያለው ተጫዋችም በደንብ ያስፈልገዋል ሲሉ ካርሎ አንቸሎቲ ተናግረዋል። ብራዚል ሁልጊዜም ብዙ ተሰጥኦ ያላቸው ተጫዋቾች አሏት። በዘመናዊ እግር ኳስም ደግሞ የአመለካከት ለውጥ፣ ቁርጠኝነትና መስዋዕትነትም ያስፈልጋል። ካሴሜሮ ደግሞ እነዚህ አይነት ነገሮች በሙሉ ያሉት ተጫዋች ነው። ስለዚህ እሱ እዚህ በመኖሩ በጣም ደስተኛ ነኝ የሚል አይነት ሀሳብን አሰልጣኝ ካርሎ አንቸሎቲ ሰጥተዋል። ማንቸስተር ዩናይትዶች ሊያም ዴላፕን ለማዘዋወር ከስምምነት ላይ ደርሷል የሚሉ መረጃዎች ዛሬ እየወጡ ይገኛሉ። አሁን ላይ ተጫዋቹም ቀጣዩ እርምጃ እንዲወስድም በመጠበቅ ላይ እንደሆነ ጭምር እየተነገረ ነው። ዩናይትዶች ሊያም ዴላፕን ወደ ኦልትራፎርድ ለማዘዋወርም ፈቃደኛ ከሆኑ በኮንትራት ውስጥም የተቀመጠውን 30 ሚሊዮን ፓውንድ የመልቀቂያ ክፍያም እንደሚከፍሉ ነው ለኢፕስዊች ታውን እየተገለጸ የሚገኘው። እንግዲህ ከዚህ ጋር በተያያዘም እንግዲህ ይህንን ተጫዋች ለማስፈረም አሁን ላይ ከጫፍ እንደደረሱ እየተነገረ ነው። የተጫዋቹ የሽያጭ ዋጋ ከግምት አልገባም የሚሉ መረጃዎች የሚወጣለው የማንቸስተር ዩናይትድ ሰዎች ሊያም ዴላፕ ወደ ማንቸስተር ዩናይትድ ለማዘዋወር ሲወስኑ የተጫዋቹ የሽያጭ ዋጋ ከግምት ውስጥ አላስገቡም። ማንቸስተር ዩናይትድ ተጫዋቹ ሕልሞች ሁሉ እውን ወደሚሆኑበት ቲያትር ኦፍ ድሪምስ እንግዲህ ኦልትራፎርድ ለመምጣትም የተነሳሱበት ዋነኛው ምክንያት የተጫዋቹ ማራኪ የጨዋታ ቅኝትና ግብ የማስቆጠር ችሎታው እንደሆነ ነው የተገለጸው ለዚህም ማሳያ የሚሆነው ደግሞ በዘንድሮው የውድድር ዘመን ለኢብስ ዊች ታውን ያሳየው ድንቅ እንቅስቃሴና በአርባ በመቶ ያክል የኢብስ ዊች ታውን ግቦች ላይ ከመረብ ጋር ማረፍም የሊያም ዴላፕ ተሳትፎ መኖሩ ነው። በተጨማሪም የማንቸስተናትር ሰዎች የተመለከቱት ሌላኛው ነገር ደግሞ ዴላፕ ፕሪሚየር ሊጉን የለመደና ገና የ22 ዓመት ወጣት መሆኑ ደግሞ ለዚህም ደግሞ እንደ ትልቅ መነሳሻነት እየተጠቀሙት ይገኛሉ። ከዚህ ባሻገር ሊያም ዴላፕ ለሩበን አሞሪም አጫወትም ምቹ ነው ተብሎ የሚታሰብ እንደሆነ ነው የተገለጸው። በቀጣይ ኦልትራፎርድ የሚከትም ከሆነ ከፖርቱጋላዊው የማንቸስተር ዩናይትድ ኮከብ ብሩኖ ፈርናንዴዝ ጋር ጥሩ ጥምረት ይኖራል ተብሎም እንደሚታሰብ ነው መረጃዎች እያሳዩ የሚገኙት። በርከት ያሉ አቅርቦቶችም ከዚህ ተጫዋች ሊያገኝ እንደሚችል ጭምር ነው እየተገለጸ የሚገኘው። ማንቸስተር ዩናይትዶች ከማቲያስ ኩኛ ባሻገር ደግሞ ተጨማሪ የአስር ቁጥር ተጫዋች ማስፈረም ትልቁ ሚሽናቸው እንደሆነ እየተገለጸ ይገኛል። ነገር ግን ይህም የሆነው በሚሸጡ ተጫዋቾች ላይ የተመሰረተ ነው ተብሏል። ዩናይትድ በብሪያን ኢምቤሞ ላይ እውነተኛ ፍላጎት ነው ያለው። ነገር ግን በዩናይትድ ሊስት ውስጥም የሚገኘው እሱ ብቻ አይደለም፣ ሌሎች ብዙ አማራጮች እንዳሉ ጭምር ታማኙ ፋብሪዚዮ ሮማኖ መረጃውን እያጋራም ይገኛል። አላማችን የመጀመሪያውን ጨዋታ ማሸነፍ ነው። ለእኛ ቻምፒየንስ ሊግ ላይ አለመሳተፋችን ጥሩ አቋም እንድናሳይና ለወደፊትም የምንፈልገው አይነት ቡድን እንድንገነባ ይረዳናል ብለዋል አሰልጣኝ ሩበን አሞሪም ሲናገር በሚቀጥለው የውድድር ዓመት የአውሮፓ ውድድር ተሳትፎ አለመሩን አስመልክቶ ሲናገር ሩበን አሞሪም ይህ ምናልባትም የበለጠ ጠንካራ እንድንሆንና ወደፊታችን በጣም በጥሩ መልኩ እንዲገነባም ሊረዳን ይችላል ሲልም ነው የተናገረው። ስለዚህም ይህንን እድል መጠቀም ይገባናል ሲል ነው ሩበን አሞሪም የተናገረው። ብሩኖ ፈርናንዴዝን በተመለከተም ሲናገር እርሱ ለእኛ እጅጉን ጠቃሚ ተጫዋቻችን ነው። ቡድናችንን በእርሱ ላይ መገንባትም እንፈልጋለን ሲልም ጭምር አሰልጣኝ ሩበን አሞሪም ሀሳባቸውን ሰጥተዋል። ከማቲያስ ኩኛህ ጋር የተያዙ አንዳንድ መረጃዎችን እናንሳ። ማንቸስተር ዩናይትድ የ2024/25 የውድድር ዓመት እንደተጠናቀቀ መጀመሪያ ያደረገው ነገር ቢኖር የማቲያስ ኩኛህን ዝውውር ይፋ ማድረግ ነው። ይህም በሁለት ምክንያቶች እንደሆነ ይነገራል። አንደኛው ምክንያት ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት ራሱን አጠናክሮ ለመምጣት በእንግዲህ ቆርጦ መነሳቱን የሚያሳዩ ምክንያቶችን እያሳየን ይገኛል። በዚህ የዝውውር መስኮትም በርከት ያሉ ዝውሮች ሊፈጸሙ መሆኑን የሚያሳዩ አይነት ፍንጮችን እየሰጡን ነው። ሌላኛው ደግሞ እንግዲህ በውድድር አመቱ የክለቡ ደጋፊዎች በጣም እንግዲህ ተቃውሞ ሲያሰሙ እንደነበር ሰምተናል። ምክንያቱም ማንቸስተር ዩናይትድ በፕሪሚየር ሊግ አይቶት የማያውቀውን ደረጃ እንግዲህ 15ኛ ደረጃን ይዞ ነው ያጠናቀቀው። 42 ነጥቦችን ብቻ ነው መሰብሰብ የቻለው። አንድ ወራጅ ቀጠና ላይ የሚገኝ ቡድን በአመቱ እንግዲህ እንደ ስኬት የሚቆጥሩ አይነት ደረጃን ነው ይዘው ያጠናቀቁት። ምክንያቱም እንግዲህ በአመቱ ሲጀምር አንድ ለመውረድ የሚጫ ወይም ላለመውረድ የሚጫወቱ ቡድኖች አርባ ነጥብ ሰብስበን መጨረስ ይኖርብናል የሚል አይነት እቅዶችን ነው የሚያወጡት። ማንቸስተር ዩናይትድ ዘንድሮ በጣም አስከፊውን የውድድር ዓመት ታሳልፏል ና የጠናቀቀውም አርባ ሁለት ነጥቦችን ይዞ ነው። ስለዚህ ደጋፊው ቁጣ ላይ እንደሆነ ይታወቃል። ና ይህንን ደግሞ ቁጣውን እንግዲ ለማብረት የተለያዩ ተጫዋቾችን ቀድሞ በማስፈረም ትኩረቱን ለመሳበም ሙከራዎችን እያደረጉ እንዳለ የተለያዩ መረጃዎች ይወጣሉ። የማቲያስ ኩኛም ፊርማ እንግዲህ ምንም ሳይወሳሰብ ነው በማንቸስተር ዩናይትድ በኩል ገና የዝውውር መስኮቱ እንኳን ሳይከፈት ነው የዚህ ተጫዋች ጉዳይ እየተጠናቀቀም የሚገኘው ሆኖ ሆኖም ግን የዚህ ተጫዋች ወደ ማንቸስተር ዩናይትድ መምጣት በርካታ አወንታዊ ነገሮችን ይዞ ይመጣል ተብሎ ይጠበቃል። አንዳንዶቹን ለመመልከት ያክል በመጀመሪያ ደረጃ ባሳለፈው የውድድር ዓመት የሩበን አሞሪን ቡድን ዋነኛ ተብሎ ሊጠቀስ የሚችለው ችግር በማጥቂያ ወረዳዎች ላይ ወይም ደግሞ የመጨረሻዎቹ የማጥቂያ ዞኖች ላይ እንግዲህ ሻርፕ አለመሆኑ ወይም ደግሞ አጨራረስ ላይ ደካሞች የሚሆኑባቸው አጋጣሚዎች እንደነበሩ ይታወሳል። ለዚህ የሚያክል እንግዲህ የአጥቂ መስመር ተጫዋች በራስ መተማመን ማጣት፣ የአቋም ማዋዠቅ፣ በቂ የሆነ የፈጠራ ብቃት ማነስ ና እንዲሁ ደግሞ በጥቅሉ የሩበን አሞሪም 343 አስተላለፍም ለሚፈልገው ታክቲክ ብቁ ሆነው ያልተገኙ ተጫዋቾች መኖር ለዚህ ደግሞ አንዱ ምክንያት እንደሆነ ይነገራል። ማትያስ ኩኛ በዋናኝነት የአጥቂ አማካይ እንደሆነ ነው የሚነገረው። አታኪንግ ሚድፊልደር ተብሎ ነው የሚጠራው ተጫዋች ይህ ማለት እንግዲህ ዋነኛው ተግባሩ የጎል እድሎችን መፍጠር ማለት ነው። በዘንድሮው የረደር ዘመን 60 በመቶ የሚሆነውን የወልቭስ የጎል እድሎችን የፈጠረው ማቲያስ ኩኛ ነው። ይህም እንግዲህ የሚያመለክተው እንግዲህ ነገር ቢኖር የማቲያስ ኩኛ ወደ ማንቸስተር ዩናይትድ መዘወር መቻል በብሩኖ ፈርናንዴዝ ላይ ብቻ የተደገፈው እድሎችን የመፍጠር ኃላፊነት ተጋሪ ተጫዋች ያገኛል ማለት ነው። ይህ ማለት ብዙ የጎል እድሎችን የሚፈጠር ተጨማሪ ምንጮችን ማንቸስተር ዩናይትዶች እንግዲህ ያገኛሉ ተብሎ ይታሰባል። እንግዲህ መልቲፕል ሶርሶችን ያገኛሉ ቻንሶችን ኩኤት ለማድረግ ማለት ነው። በርከት ያሉ ጎሮችንም ለማስቆጠር ደግሞ እንደነዚህ አይነት ተጫዋቾች ያስፈልጋሉ። ሁለተኛው ምክንያት ማቲያስ ኩኛ እንግዲህ የተለያዩ ኃላፊነቶችን መጠቀም የሚችል ተጫዋች ነው። በፊትለፊት ለፊት አጥቂነት አንዳንዴ ሲጫወትን እንመለከተዋለን። ከዛ በተጨማሪ ደግሞ ሌፍት ሚድፊልደር እንዲሁ ደግሞ ሌፍት ዊንግ እና ራይት ዊንግ እየሆነም ሲጫወትም በደንብ ተመልክተነዋል በወልቨስ ቤት እና ልጁ ቨርሳታይል ፕሌየር እንደሆነ በርካቶች ያነሳሉ። ተለዋዋጭ ሚናዎች ያሉት ተጫዋች ነው እና ይሄ ደግሞ ለቡድኑ ትልቅ ጥቅሜታ እንደሚሰጥ ነው የሚነገረው። በአሁኑ ሰዓት የራስ መስ ሆይለንድ የፊት ለፊት ሚና እንግዲህ አሁን ላይ እንግዲህ በቂ ነው ተብሎ አይታሰብምና ማቲያስ ኩኛ እዛ ቦታ ላይም እርዳታዎችን ሊያደርግ እንደሚችል ይታመናል። ስለዚህ በራስመስ ሆይለንድ ስፍራ ላይም ሌላ ተጫዋች እንደ ሀሰተኛ ዘጠኝ ቁጥር መጠቀም ቢፈልጉ ማቲያስ ኩኛ እንዲሁ በዛ ቦታ ላይ መጠቀም የሚችሉት አይነት ተጫዋች እንደሆነ ይነገራል። በሌላ በኩል ደግሞ አሁን ባለው የሩበን አሞሪም ማስተላለፍ መሰረት ሩበን አሞሪምም ለማቲያስ ኩኛ የአስር ቁጥር ሚናን ለማስረከብም እንዲሁ ደግሞ እንደ ሌፍት ዊንግም እንዲጫወትም ሊያደርጉት እንደሚችሉ ይታመናል። በዚህ ቦታ ላይ ልጁ ካለው ፍጥነትና ድሪብለር ከመሆኑ ጋር በተያያዘ ደግሞ ተደምሮ ለቡድኑ አዲስ የማጥቃት ኃይልን ይሰጣል ተብሎ ይታሰባል። ሰሞኑን እንግዲህ ከጋር ናቸው የድሪብል ሰክሰስ ጋር በጣም አሳሳቢ እንደነበር የሚታወስ ነው። ከሚሞክራቸው ድሪብሎች ውስጥ የተሳኩት ወደ 29 በመቶ ገደማዎቹ መሆናቸውን እንግዲህ ስታቶች ያሳያሉ። በፕሪሚየር ሊግ የተመዘገበው የዘንድሮ የውድድር አመት ስታቶችን ከተመለከታችሁ አሊሃንድሮ ጋርናቾ 29 በመቶ እንግዲህ ድሪብሎቹ ናቸው ሲሳኩ እንደነበሩ የተመለከት ነው። እና ይህንን መዳከም ደግሞ እንዲሁ ደግሞ ይህን እዚህ ቦታ ላይ ደግሞ ተጨማሪ ተጫዋች እንዲያመጡ ሊያደርጋቸው ይችላል ተብሎ ይታሰባል። ስለዚህ ማቲያስ ኩኛ በዚህ ቦታ ላይ ጠቃሚ ሊሆን እንደሚችል ነው የሚታመነው። በትራንዚሽን ለመጫወት ደግሞ ከሚገደዱባቸው ከአንዳንድ ትልልቅ ጨዋታዎች በስተቀር ጋርናቾን በቋሚነት ማሰለፍ አንዳንድ ጨዋታዎች ላይ ጥሩ እንዳልነበር ተመልክተናል። አጨራረስ ላይም በርከት ያሉ ድክመቶችን ተመልክተናል በተጫዋቹ ላይ። ስለዚህ የማቲያስ ኩኛ መምጣት ከጋር ናቸው ያጡትን ነገር ደግሞ እንዲያገኙ ሊረዳቸውም ይችላል ተብሎ ይታሰባል። በሌላኛው በኩል ስንመለከት ደግሞ ማቲያስ ኩኛ እንደ ሌፍት ሚድፊልደርም አድርገው ሊጠቀሙበት ይችላሉ። ምናልባት አንዳንድ ልዩ ሁነቶች ሲያጋጥሙ ልጁ እዛ ቦታ ላይ መጫወት የሚችልበት አጋጣሚ እንዳለ ይነገራል። ከዛ በተጨማሪ ደግሞ እንዲሁ ሌፍት ዊንግ ባክ ላይም አንዳንዴ ሊጠቀሙት እንደሚችሉ እና ያ ቦታ ላይም ሊጫወት የሚችልበት እድል እንዳለ ይታመናል። ነገር ግን የልጁ አብዛኛው ባህሪ ዘጋ መጫወት አይደለም። ነገር ግን አንዳንድ ጨዋታዎች ላይ ግን ከተቸገሩ እዛ ቦታ ላይ ሊያሰልፉት የሚችሉበት አማራጭም ይሰጣቸዋል ተብሎ ይታሰባል። በርከት ያሉ እንግዲህ ጥሩ ሁኔታዎች ይኖሩታል የዚህ ተጫዋች እዚህ ቡድን ላይ መጨመር ተብሎ ይታሰባል። በሩበን አሞሪም የጨዋታ አቀራረብ መሰረት የሚኖሩት ሁለት አስር ቁጥሮች የተለያየ ሚና ነው የሚኖሯቸው። አንደኛው አስር ቁጥር ኳስን በፍጥነት ድሪብል እያደረገ ወደ ተጋጣሚ የግብ ክልል በመግባት የማጥቃት ሚናውን በቀዳሚነት ሲወጣ እናያዋለን። ሁለተኛው አስር ቁጥር ደግሞ እንዳየ አስፈላጊነቱ ኳስን ያዝ እያደረገም የጎል ዕድሎችን መፍጠር የሚችል አይነት ተጫዋችም እንደሆነ ይነገራል እዚህ ጋር እንግዲህ አማድን እንዳስር ቁጥር ሚና መጀመሪያ ላይ የተጠቀመው ኃላፊነትን ሲወጣ ማቲያስ ኩኛ ደግሞ አስፈላጊ ሲሆን የአማድን ሚና ለመውሰድም ወይም ደግሞ ኳስን በመያዝም እንደ አታኪ ሚድፊልደርነትም የፈጠራ ኃላፊነቱን ይወጣል ተብሎ ይታሰባል እንግዲህ ማቲያስ ኩኛን ማሰለፍ እንግዲህ አሁን ላይ ከአማድ ዲያሎ ጋርም በጣም ጥሩ ፐርፎርማንስ ሊያሳዩ እንደሚችሉ በርካቶች እያመኑ ይገኛሉ ከዚህ በተረፈ ግን የማቲያስ ኩኛ መምጣት ለማንቸስተር ዩናይትድ ችግር እስከወዲያኛው የሚፈታ ጉዳይ ባይሆንም ነገር ግን ሩበን አሞሪም ላሰበው የቡድን ግንባታ ግን እንደ አንድ ተጫዋች እንደ አንድ ጭማሪ ግን ይሆንላቸዋል ተብሎ ይታሰባል። በተጨማሪም ሩበን አሞሪም ተጫዋቾችን ሲያስፈርም ደግሞ ከማንኛውም ክለብ ሳይሆን በ3-4-3 የጨዋታ አቀራረብ የተጫወቱትን ሊያስፈርም የሚችልበት እድል ወይም ደግሞ በዛ የጨዋታ ቅኝት ደግሞ ስፔሻላይዝ ያደረጉ ተጫዋቾችን ሊያመጣ የሚሞክርበት እድል ይኖረዋል ተብሎ ይታሰባል። ከዚህ አንጻር 343 ፎርሜሽንን ከሚከተሉ የቀድሞ የወልቭስ አሰልጣኝ ከሆኑት ጋሪ ኦኔልና የአሁኑ የወልቭስ አሰልጣኝ ከሆኑት ቪቶር ፔሬራ ጋር ልጁ ደግሞ በሚገባ ሰርተዋልና ይህንን የጨዋታ ፍልስፍና ደግሞ የመረዳት አቅሙ ይኖረዋል ተብሎ ነው የሚጠበቀው። የሩበን አሞሪም እንግዲህ ዋነኛው እንግዲህ አመት ቀጣይ የውድድር ዓመት ይሆናል ተብሎ ይጠበቃል ቀጣይ የውድድር ዓመት የራሱን ነገሮች የሚያሳዩበት ተጫዋቾችን ካመጣ በኋላ እንግዲህ የራሱን የጨዋታ ስልት በደንብ የሚተገብርበት ዓመት ይሆናል ተብሎ ይጠበቃል። በእርግጥ በአንድ የዝውውር መስኮት እንግዲህ ሁሉንም የሚፈልጋቸውን ተጫዋቾች ማምጣት ባይቻልም የተወሰነ ግን የሩበን አሞሪምን ሲስተም እንግዲህ መገንባት የሚችልበት ግን የክረምት ተጫዋቾች የዝውውር መስኮትን ሊያስመለክተን ይችላል ተብሎ ነው የሚታሰበው። ከማንቸስተር ዩናይትድ ጋር እና ከሩበን አሞሪም ጋር እንዲሁ ከሌሎች ጉዳዮች ጋር በተያያዘ በማንቸስተር ናትር ቤት ያሉት ጉዳዮች እነዚህን ነው የሚመስሉት። ማንቸስተር ሲቲን ደግሞ እንመልከት። ናፖሊ የኬቨን ደብሮይናን ዝውውር እያጠናቀቁ ነው ተብለዋል። የሴሪያው ሻምፒየን ናፖሊ የኬቨን ደብሮይናን ዝውውር ለማጠናቀቅ እየተቃረበ መሆኑን የክለቡ ስፖርቲንግ ዳይሬክተር ጂኦቫኒ ማና ይፋ አድርገዋል። ናፖሊ ደብሮይናን ለማስፈረም ለረጅም ጊዜ ሲሰራ መቆየቱን ያረጋገጡት ስፖርቲንግ ዳይሬክተሩ አሁን ላይ ዝውውሩን ልናጠናቅቅ ነው ሲሉም ይናገራሉ። የሁሉንም ሰው ተስፋ ከፍ ማድረግ አንፈልግም፣ ነገር ግን ለማጠናቀቅ የሚያስችል አቅጣጫ ላይ ነን ሲሉ ጂኦቫኒ ማና ይናገራሉ። ማንቸስተር ሲቲም ከአስር ዓመታት በኋላ የሚለቀውን ኬቨን ደብሮይናን በተጨማሪ የአሜሪካ ሜጀር ሊግ ሶከርም ክለቦች ትኩረት መሳቡ የሚታወስ ነው። ኢንተር ማያሚ፣ ቺካጎ ፋየር፣ ኒውዮርክ ሲቲ እና ዲሲ ዩናይትድ ኬቨን ደብሮይናን ለማስፈረም የሚፈልጉ የሜጀር ሊግ ሶከር ክለቦች መሆናቸውን የሚያሳዩ መረጃዎች ደግሞ እየወጡ ይገኛሉ። ከኬቨን ደብሮይና ጋር በተያዘ ኤደርሰን ሞራይስ አንድ ሀሳብን ሰጥቷል። ለእናንተና ለአንተና ለቤተሰብ መልካሙን ሁሉ ነው ምመኝል። አንድ ላይ ለረጅም ጊዜ መጫወት ችለናል። ደስታ ደግሞ እጥፍ ነው ብዙ ጥራት ያየሁብክና ለነዛ ድንቅ ጊዜያቶች፣ ለነዛ ቆንጆ ኳሶች፣ ለሁሉም ነገር ደግሞ እናመሰግናለን ሲል ነው ኤደርሰን ሞራይስ ሀሳቡን የሰጠው። ብዙ የማንቸስተር ሲቲ ተጫዋቾች ትክክለኛ ዋጋ ከተሰጣቸው ሊሸጡ እንደሚችሉ ወኪሎቻቸው በዝግያው ሩ ሲሆን የቀጣይ የውድድር ዘመን ስኳድም ከዘንድሮ የውድድር ዘመን ስኳድ እየተለየ ሊሆን እንደሚችል ሜይል የተባለው የመረጃ ምንጭ እየገለጸ ይገኛል። ሪያል ማድሪድን እንመልከት። ዴን ሃውችሰን በዕለተ ቅዳሜ ወደ ስፔን ብሔራዊ ቡድን ካምፕ ለልምምድ ስለሚያቀና፣ ከዚህ አስቀድሞ በሪያል ማድሪድ የሚያደርገው የትውውቅ ፕሮግራም ሐሙስ ጠዋት ላይ ሊደረግ እንደሚችል የሚያሳዩ መረጃዎች ወጥተዋል። ዴን ሃውችሰን እንግዲህ ከቦርንመስ ሪያል ማድሪድን መቀላቀሉ ይታወሳል። በቀጣይ ደግሞ ይህንን እንግዲህ ይፋዊ የአቀባበል ስነ ስርዓት ወይም ሜቶዎክ ስነ ስርዓት ደግሞ ሐሙስ ሊደረግለት እንደሚችል ነው የሚነገረው። ሪያል ማድሪድ በቅርቡ የኒኮ ፓዝን የወደፊት ቆይታ ውሳኔ በተመለከተ በአሁኑ ክለቡ ኮሞ በይፋ ይነጋገራል። ለአንድ ተጨማሪ አመት እዚያው ስለመቆየቱ አሊያም ደግሞ ሎስ ብላንኮቹ መልሶ እንግዲህ በቅርቡ ይረከቡታል ተብሎ እንደሚጠበቅ ነው ፋብሪሲዮ ሮማኖ መረጃውን እያጋራ እንደሚገኝ ዘገባዎች እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር የነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው መልካም ጊዜ ይሆንላችሁ።